ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ። የግንቦት 14 ቀን 2017 ዓም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አረስቶቹን አስገ የጣና ቴሌቪዥን ምንጮች እንደገለጹት ብልጽግና በቀጣ እያመራር ለውጥ እስከማድረግ የሚደርስ ከባድ ግምገማ ሊያደርግ እንደሆነ ገልጸው በተለይም የከተማ መጽ ይነሳብኛል፣ ህዝባዊን ቢተኝነትም እየተፈጠረ ነው በዚህ ሁኔታ ነገሮች ከባድ ስለሚሆኑ ፈጣንና ድፍረት የተሞላበት ውሳኔ ማሳለፍ አለብን ሲል መምከሩን ተናግረዋል። የብልጽግናው ሊቀመንበር በቅርቡ ወደ አውሮፓ ተጉዘው ከሰባት የማያንሱ ሀገራትን እንደሚጎበኙ አፍሪካን ኢንተልጀንስ በዛሬው እትሙ አስነብቧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናምራለን። በቅድሚያም ከጎንደር ቀጠና የተገኘውን ታላቅ ድል እናስደምጣችኋለን። የአማራ ፋኖ ጎንደር ጠቅላይ ግዛት ዘብናት ከተማን ተቆጣጠረም። የአማራን ሕዝብ ለዘላቂ ፍጅትና ለተራዘመ መከራ አስቦ ወደ ክልሉ ሰራዊት ያዘመተው የብልጽግናው አገዛዝ በየቀኑ ሽንፈትን መጎንጨቱን ቀጥሎበታል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዘመቻ መሪና የቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾም አበባውን ለመያዝ ወደ መና መቀጠው አለመግባት የሞከረው የብልጽግናው ሰራዊት በቴጌ ጣይቱ ክፍለ ጦር ከፍተኛ ምት ተመቷል። የቴጌ ጣይቱ ክፍለ ጦር መብናት ከተማ በመግባት ታላቅ ድል መቀዳጀቱን የክፍለ ጦሩ ቃል አቀባይ አርበኛ መልካም ውጣሴ ለጣና ቴሌቪዥን ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዘመቻ መሪና የቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾም አበባውን ለመያዝ ወደ መናመቀጠዋ ለመግባት የሞከረው የብልጽግና ሰራዊት በቴጌ ጣይቱ ክፍለ ጦር ከፍተኛ ምት ተመትቷል። የእቴጌ ጣይቱ ክፍለ ጦርም እብናት ከተማ በመግባት ታላቅ ድል መቀዳጀቱን የክፍለ ጦሩ ቃል አቀባይ አርበኛ መልካሙ ጣሴ ለጣና ቴሌቪዥን ተናግሯል። አርበኛ መልካም ውጣ ሲያውናው የውጊያውን ሁኔታ አስመልክቶ ለጣና ቴሌቪዥን ሲገልጽ የአማራ ፋኖ ጎንደር ጠቅላይ ግዛት የቴጌ ጣይቶ ክፍለ ጦር አዛዥን አገኛለሁ ብሎ ጠላት በተለያየ አቅጣጫ ነበር ለመግባት የሞከረው። ነገር ግን እኛ የጠላትን ከበባ ሰብረን ወደብ እናት ከተማ ገብተን የጠላትን ካምፕ ደብድበናል ብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት ለማጣበብ በተለያዩ አቅጣጫዎች በተለይ ደግሞ ዋና መሪውን አገኛለሁ በሚል ከብናት በቋሪ መስመር ከብናት ደግሞ በደጋ መግዛ መስመር አድርጎ በአንድ አቅጣጫ፣ ከዛ በተጨማሪ በደሃ ነው፣ ሶስተኛ ደግሞ በመቀጠዋ አቅጣጫ አድርጎ ለማፈን እየተደረገ ነው የነበረ። ለእኛ ደግሞ ሌሎች ብርጌቶችን ዘን እብና ከተማ ገብተናል። አሁን ውጊያ ላይ ነው፣ ካምፑን እየደበደብን ነው የምንገኝ። ውጊያ ላይ ነው ያለ ነው። አሁን ገናና ትንሽ ደቂቃ ነው የቆየ ነው አሁንም እዛው ውስጥ ነው ያለን አ ገና ኃይሉን በሚገባ ወደ ቀደሞ ሚገሰብ በሚገባል ያለው ሁኔታውን ካምፑን እየደበደብን ነው ያለነው። እቴጌ ጣይቱ ክፍለ ጦር መና መቀጠዋ ወረዳ ላለፉት አስራ ስምንት ወራት የሚያስተዳድር ጠንካራና ግዙፍ ክፍለ ጦር መሆኑ ይታወቃል። በሌላኛው የውጊያ ቀጠና ደግሞ የአማራ ፋኑ አንድነት በጎንደር ረመጡ ደጀን ክፍለ ጦር በበኩሉ ከታች አርማጭሆ እስከ ገነቴ ሙሴ ባምብ ፈረስ መግሪያና ኢትዮጵያ ካርታ ድረስ በተዘረጋው ቀጠና ባደረገው የተቀናጀ ውጊያ ታላቅ ድል መቀዳጀቱን አስታውቋል። የአማራ ፋኖ አንድነት በጎንደር የረመጡ ደጀን ክፍለ ጦር ከጠዋቱ 12 ሰዓት ጀምሮ እስከ እኩለ ቀን በዘለቀው ውጊያ በብልጽግና ሰራዊት ላይ ከፍተኛ ድል የተቀዳጀ ሲሆን በድሉም ከ10 በላይ የብልጽግና ሰራዊት እርምጃ ሲወሰድበት በርካቱ ቁስለኛ ሆነዋል። የፋኖን ብርቱ ምት ተከትሎም የብልጽግናው ጦር ከውጊያ ቀጠና በማፈግፈግ ወደ ሳንጃ ትክል ድንጋይ ገብቶ መደበቁን ከክፍለ ጦሩ የደረሰን መረጃ ያመለክታል። በዛሬው ውጊያ የረመጡ ደጀን ክፍለ ጦር ሁለት ብርጌዶች ማለትም ባሻቅጣው ብርጌድ እና ያበራ ጎባው ብርጌዶች መሆናቸውን የገለጸው የክፍለ ጦሩ ቃል አቀባይ አርበኛ መምህር አስፎ አደራጀው፣ ጠላት በአምስት መኪና ነበር የገባው። ነገር ግን ይህን ሁሉ ኃይል በብርታትና በብቃት በመመከት አስሩን እርምጃ ወስደን በርካታውን ደግሞ ቁስለኛ በማድረግ የፋኖን አቅም አሳይተነዋል ብሏል። ሌላው ከፍተኛ ድል የተገኘበት የውጊያ ግንባር ደግሞ ጋይንት አውራጃ ነው። በጋይንት አውራጃ በስድስት ግንባር ውጊያ ሲካሄድ መዋሉን የአንበሳው ጋይንት ክፍለ ጦር አሳውቋል። ከስድስቱ ግንባሮች ውስጥ አንዱ ጨጨሆ ግንባር መሆኑን የክፍለ ጦሩ የሚዲያና ኮሚኒኬሽን ክፍል አሳውቋል። በዚህ ግንባር ዛሬ ማለዳ የብልጽግናን ሹማምንትና በግዳጅ ወደ ደብረ ታቦር ለስብሰባ የሚሄዱ የጤና ባለሙያዎች አጅቦ ይወስድ በነበረው የብልጽግና ሰራዊት ላይ የደፈጣ ጥቃት ተጥሎ ከባድ ኪሳራ ደርሶበታል። የአማራ ፋኖ ጎንደር ጠቅላይ ግዛት እዛ አንበሳው ጋይንት ክፍለ ጦር ጨጨሆ ብርጌድ ናውሰናይ ሻለቃ በወሰደ የደፈጣ ጥቃት ሰባት የብልጽግና ሰራዊት እርምጃ እንደተወሰደባቸው የአይን እማኞች ለጣና ቴሌቪዥን ተናግረዋል። ወደ ተከታዩ መረጃችን አለፍን። ጠላት ሁለተኛ ቀጠናውን እንዳያድርገን ቀተነዋል። የፋኖ መሪው የአማራን ሕዝብ የህልውና ትግል በታማኝነት እየታገሉና እያታገሉ ከሚገኙ አዛዦች መካከል አንዱ የሆነው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ጋግቢያ በተባለ ቦታ ታላቅ ድል መቀዳጀቱን አስታውቋል። የዞ ከፍተኛ አመራር የሆነው አርበኛ ሙላቱ ሰጠ የተጋድሎን ዝርዝር መረጃ ለጣና ቴሌቪዥን ሲገልጽ፣ በመጀመሪያ እኛ ከዳውንት ኩርባ ቀጠና ተነስተን ወደ ጋግቢያ እንቅስቃሴ አድርገን ነበር። ጠላት የእኛን እንቅስቃሴ ሲመለከት የሸሸን መስሎት ተከትሎን መጣ። እኛ ግን የተንቀሳቀስ ነው ጠላትን ወደ መምቻ ቀጠና ሰቦ ለማስገባት ስለነበረ ምቹ ቦታ ሲገባልን አይቀጦ ቅጣት ቀጥተነዋል፣ ብለዋል የእዙ ከፍተኛ አመራር የሆነው አርበኛ ሙላቱ ሰጠ የትጋድሎውን ዝርዝር መረጃ ለጣና ቴሌቪዥን ሲገልጽ በመጀመሪያኛ ከዳውንት ኮርባ ቀጠና ተነስተን ወደ ጋግቢያ እንቅስቃሴ አድርገን ነበር። ጠላት የእኛን እንቅስቃሴ ሲመለከት የሸሸን መስሎት ተከትሎን መጣ። እኛ ግን የተንቀሳቀስነው ጠላትን ወደ መምቻ ቀጠና ስቦ ለማስገባት ስለነበር ምቹ ቦታ ሲገባልን አይቀጡ ቅጣት ቀጥተነዋል፣ ብሏል። በታላቁ የጦር ጠበብት ኮሎኔል ፈንታው ሟቤ የሚመራው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ከብልጽግና ሰራዊት ጋር የሚያደርጋቸውን ውጊያዎች በራሱ የውጊያ እቅድና የሁኔታ ግምገማ በመስራት ነው። ከዚህ በፊትም በዚህ የውጊያ ስልቱ ታላላቅ ድሎችን መቀዳጀቱ ለጣና ቴሌቪዥን መግለጹ ይታወሳል። የትናንተ ጋር ሎን አስመልክቶ የዙ አመራር አርበኛ ሙላቱ ሰጠ። አክሎም ያደረግነው ውጊያ ጠላት ባልጠበቀው ሁኔታ እና ባላሰበው ፍጥነት ስለነበረ የአጸፋ ምላሽ ለመስጠት እንኳን ጊዜ አልነበረውም። በዚህ የተነሳም ቀጠናውን ሁለተኛ እንዳያየው አድርገን ነው የቀጣ ነው ሲል ለጣና ቴሌቪዥን የግንባር ዘጋቢ ገልጿል። እስከ ምሽት ድረስ በአምቡላንስ ያመላለስ እንዲያመሸ ከአካባቢ መረጃዎች የተገኘ የመረጃ ምንጭ ነው። ብቻ ግን ጠላት ከፍተኛ የሆነ ኪሳራ ነው የደረሰበት። እግሬ አውጭኝ ብሎ ነው እንግዲህ ወደ ኩርባ ከተማ የሸሸው። የሰራዊታችን ስነልቦናም በሰፊው ነው፣ በቃ ደስተኛና አልበገሬነት ስሜት ነው የነበረው። የአካባቢው ማህበረሰብም ያየውን ጀብድ በደስተኝነት በትልቅ ደስታ ነው ሲያበስ የነበረው። እና አካባቢው ብቻ እንግዲህ ሁለተኛ ጠላት ወደዛ ይመጣል ተብሎ በማይታሰብበት ሁኔታ ነው አይቀጥቁጣት ቀርተን ላት ነው ማለት ነው። በውጊያው የሰራዊቱ አመራሮች የወሰዱትን የመዋጋት ጥበብ ያደነቀው አርበኛ ሙላቱ በአርበኛ ኮሎኔል ፈንታው ሟቤ የሚመራው የሰራዊቱ ከፍተኛ አዛዦች ቡድን ውጊያውን ከመምራት በተጓዳኝ ቀጥታ ተዋጊ ሆነው ሲፋለሙ እንደነበረም ተናግሯል። በተያያዘ ዜና የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዚህ የአማራ ህዝብ ከተናጠል ድል በተጨማሪም የተቀናጀና ሙሉ ድል እንዲጎናፀፍ የፋኖ አንድነት ወሳኝ መሆኑን ስለሚያምን ከሁሉም የፋኖ አደረጃጀቶች ጋር በአንድነት ለመታገል ዝግጁ ነኝ ለአንድነት ሁሌም በራችን ክፍት ነው ብለዋል። የአማራ ህዝብ መከራ ሊያበቃ የሚችለው በተናጠል በሚደረግ ድል ሳይሆን በጋራ በሚገኝ የአንድነት ድል መሆኑን የሚገልጸው የዚሁ ከፍተኛ አመራር እየከፋፈሉን ያሉት የሚዲያ ባለሙያዎች በውጭ የሚገኙ የፋኖ ወኪሎችና አንዳንድ ወገኖቻችን ከዚህ ድርጅታችሁ ልታርፉልን ይገባል ሲል ማሳሰቢያም ሰጥቷል። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዛ አመራሮች ከጣና ቴሌቪዥን የግንባር ዘጋቢ ጋር ያደረጉትን ቃለ ምልልስ በጣና ቴሌቪዥን ሁለተኛው ቻናል እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን እናመራለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 14 ቀን 2017 ዓም የምሽት ዜናዎቻችን እንደቀጠሉ ናቸው አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ወገሬ ላይ ታላቅ ድል ተቀዳጀ። የብልጽግና ሰራዊት መነሻውን መንዝ ማማ ሞላሌ ከተማ አድርጎ ወደ መንዝላሉ ወገሬ ከተማ ለመግባት ያደረገው ሙከራ በፋኖ ብርቱ ክንድ ተመክቷል። ዛሬ ከንጋቱ 11 ሰዓት ወደ መንዝላሉ ወገሬ ከተማ የተንቀሳቀሰው የብልጽግና ሰራዊት ከፋኖ ከባድ ውጊያ ጠብቆታል። ዛሬ ከንጋቱ 11 ሰዓት ወደ መንዝላሎ ወገሬ ከተማ የተንቀሳቀሰው የብልጽግና ሰራዊት ከፋኖ ከባድ ውጊያ ጠብቆታል። ውጊያውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱ ኮሮች ማለትም የአጼ አምደጽዮን ኮርና የመሐመድ ቢዮነኝ ኮር በቅንጅት ያደረጉት ተጋድሎ ነው። ሁለቱ ኮሮች በወሰዱት እርምጃ የተለመደ የድል የበላይነትን የተጎናጸፉ መሆኑን የአማራ ፋኖሹ ጠቅላይ ግዛት እዚህ የአጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ አስታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል በላከው መረጃ አክሎም የዛሬውን አውደውጊያ ውጊያ የአማራ ፋኖሹ ጠቅላይ ግዛት እዝ አጼ አምደጽዮን ኮር ዋና ዘመቻ መምሪያ ኃላፊ አርበኛ ፀሐዬ ወልዴ በዋናነት የመሩት ሲሆን በተደረገው ጠንካራው ውጊያ ከአጼ አምደ ጽዮን ኮር ምኒሊክ ክፍለ ጦርና የራምቦ ክፍለ ጦር ሦስተኛ ሻለቃ እንዲሁም ከመሐመድ ቢዮኔን ኮር አስቴ ጎማ ተራራ ክፍለ ጦር የብሩክ የደምስ የብርጌድ በጋራ በተናበበ ውጊያ ስልት በወሰዱት እርምጃ ጠላት ከፍተኛ ሰብአዊና ቆሳዊ ጉዳትን እንዲያስተናግድ ተገዷል ብሏል። የብልጽግናው ሰራዊት ወደ ወገሬ ለመግባት እግረኛ ኮማንዶ ኃይሉን በሶስት አቅጣጫ በኩል ሙከራ ማድረጉን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በዘብር ገብርኤል በር ተመትና ባናኔ በር በኩል ነበር ለመግባት የሞከረው ሲል የብልጽግናውን እግረኛ ኮማንዶ እንቅስቃሴ ተናግሯል። ይህ ዜና እስከተጠናቀረበት ሰዓት ድረስ በአውደ ውጊያው የብልጽግናው ሰራዊት ከሞላሌ ወደ ወገሬ ከተማ ሲያቀና የፋኖ ምት የከበደው ሚልሻ ከመኪና እየዘለለ አምልጧል። የአፄ አምደ ጺዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም የጠላት ኃይል አንድ መኪና ሙሉ ሞትና ቆስለኛውን ወደ ሞላሌ የሸኘ ሲሆን ከበባ ውስጥ ገብቶ መውጫ በማጣቱ በአስቸኳይ ተጨማሪ ኃይልና የአየር ኃይል ድጋፍ እንዲደረግለት እየጠየቀ ይገኛል ሲል የተጋድሎን የውሎ መረጃ ለጣና ቴሌቪዥን ገልጿል። ይህ በእንዲህ እንዳለ በዚሁ የሸዋ ጠቅላይ ግዛት የውጊያ ውሎ ሸዋሮቢት ከተማ ለኦፕሬሽን የገባው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የከተማዋን ከንቲባ ጨምሮ በርካታ የብአዴን ካድሬዎች ላይ ከባድ ጉዳት ሲያደርስ ከአምስት በላይ የብልጽግና ሰራዊትን ደግሞ እርምጃ ወስዶባቸዋል። የትናንት ምሽቱ ልዩ ኦፕሬሽን አስመልክቶ መረጃውን ያደረሰን የአማራ ፋኑ ሸዋ ጠቅላይ ግዛት እዝ ልዩ የኦፕሬሽን ቡድናችን በሸዋሮቤክ ከተማ አስተዳደር እና በቀወት ወረዳ አስተዳደር አመራሮች ላይ በወሰደው እርምጃ በበርካታ ያገዛዙ ሰራዊት ላይ የማያዳግም እርምጃ ሲወስድ የሸዋሮቤክ ከተማ አስተዳደር ከንቲባ ዘላለም መኮንንና የቀወት ወረዳ አስተዳዳሪ ሰይድ መኮንንን ጨምሮ በርካቶ ቁስለኛ ተደርገዋል። አመራሮቹም በሞትና በህይወት መካከል ይገኛሉ ብለዋል። በመጨረሻም ከብልጽግና ጓዳ የወጣው ቀጣይ ቅድምን ይላል። የብልጽግናው አገዛዝ ከባድ የአመራር ቀውስ እንደገጠመውና ይህንን ለመፍታትም የመጨረሻ ያለውን አማራጭ ለመከተል ድፍረት የተሞላበት ውሳኔ መወሰን አለብኝ ብሎ መክሯል። የጣና ቴሌቪዥን ምንጮች እንደገለጹት ብልጽግና በቀጣይ የአመራር ለውጥ እስከ ማድረግ የሚደርስ ከባድ ግምገማ ሊያደርግ እንደሆነ ገልጸው በተለይም የከተማ መጽ ይነሳብኛል፣ ህዝባዊ ቢተኝነትም እየተፈጠረ ነው በዚህ ሁኔታ ነገሮች ከባድ ስለሚሆኑ ፈጣንና ድፍረት የተሞላበት ውሳኔ ማሳለፍ አለብን ሲል መምከሩን ተናግረዋል። የጣና ቴሌቪዥን ምንጮች እንደገለጹት ብልጽግና በቀጣይ የአመራር ለውጥ እስከ ማድረግ የሚደርስ ከባድ ግምገማ ሊያደርግ እንደሆነ ገልጸው በተለይም የከተማ መጽነት ይነሳብኛል፣ ህዝባዊ ቢተኝነትም እየተፈጠረ ነው በዚህ ሁኔታ ነገሮች ከባድ ስለሚሆኑ ፈጣንና ድፍረት የተሞላበት ውሳኔ ማሳለፍ አለብን ሲል መምከሩን ተናግረዋል። የብልጽግናው ሊቀመንበር በቅርቡ ወደ አውሮፓ ተጉዘው ከሰባት የማያንሱ ሀገራትን እንደሚጎበኙ አፍሪካን ኢንቴሊጀንስ በዛሬው እትም አስነብቧል። የአብይ አህመድ ወደ አውሮፓ የሚያደርጉት ጉዞም አገዛዙ ከገጠመው ጭንቀትና ከተጋረጠበት የመውደቅ ስጋት ጋር የተገናኘ መሆኑን ምንጫችን ጨምረው ገልጸዋል። በተለይም በአውሮፓና አሜሪካ መንግስታት በበጎ የማይታዩትን የኤርትራውን ኢሳያስ አፈወርቅን በተመለከ ከተ ሊወረኝ ነው። በአገር ቤት ነፍጥ አንስተው የሚታገሉኝን ኃይሎችን በትጥቅ እየደገፈ ነው። በዚህ ሁኔታ ከቀጠለ ቀጠናው የስጋት መናኸሪያ ይሆንና ፍልሰተኛ ይበዛል የሚሉ ሀሳቦችን ይዘው እንደሚቀርቡ እኒሁ ምንጫችን ተናግረዋል። ብልጽግና በግምገማው ምንም እንኳን ፋኖ እየተዳከመና እርስ በርሱ እየተዋጋ ቢሆንም አሁንም የህዝብ ድጋፍ ፈጽሞ አልነጠፈበትም፣ በከተማ የሚገኘው ደጋፊውም ቢሆን በፋኖ ላይ እምነቱን አልቀነሰም ሲል መገምገሙን የጣና ቴሌቪዥን ምንጮች ገልጸዋል። በዚህ ግምገማው ላይ ፋኖን ሙሉ በሙሉ ለማጥፋት ከተቀናጀ ውጊያ ይልቅ የውጭ አስተባባሪውንና የሚዲያውን ሰዎች አጀንዳ መከፋፈል የበለጠ አዋጭ መሆኑንም በዚሁ ግምገማ ላይ ተነስቶ እንደነበር የደረሰን መረጃ ያመላክታል። በተለይም ከዚህ በፊት በህወሓት ኢህአዴግ ጊዜ የስርዓቱ መዋቅር ይጠቀምባቸው የነበሩ ዛሬ ግን በአማራ ሕዝብ የሉና ትግል ላይ ተሳታፊ የሆኑ የሚዲያ ባለቤቶችን የብልጽግናው አገዛዝ ለዓላማው ማስፈጸሚያ የመለመላቸው መሆኑን ምንጫችን ተናግረዋል። የተወሰኑት ምልመላውን ተቀብለው ስራ መጀመራቸውንም በተግባር ታይተዋል ሲሉ ምንጫችን ገልጸዋል። ከዚህ በፊት የከተማ መጽና ህዝባዊ እምቢተኝነት ገጥሞት የማያውቀው ብልጽግና በቅርቡ የተጀመረው የጤና ባለሙያዎች የስራ ማቆም አድማ ከባድ ስጋት ላይ ጥሎታል። ከዚህ በተጨማሪ መምህራኑ አድማውን እንደሚቀላቀሉ የሚጠበቅ መሆኑ የብልጽግናውን ስርዓት የበለጠ አሳሳቢ እንዳደረገበት የገለጹት የጣና ቴሌቪዥን ምንጭ ሁሉም የወረዳና የዞን ካድሬዎች መምህራንን በስብሰባ አስጨንቀው እንዲይዙ ትእዛዝ ተላልፎላቸዋል ብለዋል። የጤና ባለሙያዎችን በሚዲያ በማስፈራራትና በማሰር ጥያቄያቸውን አስቆማለሁ ተቃውሞውንም አፍናለሁ ብሎ የብልጽግናው አገዛዝ ለካድሬዎቹ ስምሪት ቢሰጥም ያሰበው ሊሳካለት አልቻለም። የጤና ባለሙያዎች ከብልጽግናው ስርዓት ቁንጮዎች የሚሰነዘረውን ዛቻና ማስፈራሪያ ማንም አይሰማህም፣ ይልቅ ጥያቄያችንን ብቻ መልስ ሲሉ እንቅጩን ተናግረውታል። ጤና ባለሙያውን ላይሰንስ ቀማሃለው፣ ከስራ አሰናብትሃለው እያሉ በብዙ ማስፈራራቱ ተገቢ አይደለም የሚሉት የጤና ባለሙያዎቹ አብዛኛዎቹ ጥያቄዎች በመነጋገር የሚፈቱ ናቸው። ስለዚህ ቁጭ ብሎ መነጋገሩ ከማስፈራሪያና ከዛቻው ይልቅ የተሻለ ነው ብለን እናምናለን። እዛቸውና ማስፈራሪያ ውኃ የሚያነሳ ነገር አይደለም። ይህን ፈርቶም ወደኋላ የሚመለስ ባለሙያ አለ ብለን አናምነም። እንደዚህ አይነት ነገሮች እንደሚጠብቁን ገና ሀሳቡን ይዘን ስንነሳ የምናውቅ ነበር። አሁንም ጭራሽ ገብተንበታልና አንደነብርም ሲሉ የነብርን ጭራ አይነኩም ከያዙም አይለቁም በሚለው ብሂል መሰረት በንቅናቄያቸው እንደሚገፉበት ተናግረዋል። የጤና ባለሙያዎቹ አክለውም ችግሮቻችን በማስፈራሪያና በዛቻ ሊፈቱ የሚችሉ አይደሉም። ችግሩ የጥቂት ሰዎች ችግር ሳይሆን የሁሉም ባለሙያዎች ጥያቄ ስለሆነ ጥያቄውን በእንዲህ አይነት ምላሽ መመለስ አይቻልም። መንግስት ላይሰንስ ልትቀማ ወይም ከስራ ልታባርር ትችል ይሆናል፣ ነገር ግን የምትመራውን ህዝብ ነው የምትጎዳው ለምትመሩት ህዝብ ስትሉ እንዲሁም ለምናገለግለው ህዝብ ሲባል ጥያቄዎቹን እናምጣቸውና እንነጋገርባቸው ሲሉ የሰለጠነና የምሁር ሀሳባቸውን ሰንዝረዋል። ይህ የጤና ባለሙያዎች አካሄድ ያሰጋው ብልጽግና የመጨረሻ ያለውን አማራጭ ለመከተል ምክክር እንዲጀምር የተደረገውም ከዚህ የተነሳ ነው። የጤና ባለሙያዎቹ በድፍረትና በጽናት ከቀጠሉ መምህሩና ሌላው ሲቪል ሰርቫንትም ከዚህ የከፋ እንደሚሆን ብልጽግና በግምገማው እንደደረሰበት ለጣና ቴሌቪዥን የደረሰው መረጃ አስታውቋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 14 ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር ጤና ይስጥልን።